ስለ ግብፅስ ማለት ትችላለህ ይልቃል? ኖ ኖ የግብፅ ጋር ያለን ግንኙነት ኢንታር ላይ የተለየ ነው። ከግብፅ ጋር ታሪካዊ ጠላታችን ናት፣ ምንም ጥያቄ የለው። ከግብፅ ጋር ያለን ግንኙነት እና ከኤርትራ ጋር ያለን ግንኙነት አንድ እና ያው በፍጹም ሊሆንም ሊወዳደር አይችልም። እሺ ልደቱ፣ የኤርትራ ህዝብ እኮ አንድ አይነት ህዝብ እኮ ነው፣ እኮ አንድ አይነት ህዝብ ሁለት አገር ነው ያለን እና ይልቃል፣ አንደኛ ህዝቡንና የኤርትራን መንግስት አንድ እና አንድ አታድርገው፣ እሱን እያድበላልከው ነው። እኔም የሚያልኩት ቅድም አስመሬ ነው የተናገርኩት፣ የኤርትራ ህዝብ የኢትዮጵያ አይደለም፣ ታሪካዊ ጠላት ጠላትም አይደለም፣ ወዳጅ ነው። እውነቱን ለመናገር ከግብፅም ጋር እናነጻጽር ግብፅ በጣም ተጨባጭ የሆነ ኢንተረስት አለ ብላ ታምናለች በኢትዮጵያ። በዛ ምክንያት ደካማ ኢትዮጵያን ትፈልጋለች። እናነጻጽር ካል ግን በዝርዝር የሻቢያ ጠላትነት ከግብፅ ይበዛል እንጂ አያንስም። በብዙ መገለጫዎች በምክንያቶች ልታስረዳ ትችላለን። ልደቱ ወይ ግብፅ ያደረገችው ምታደርገው አንድ ነገር ነው እስካሁን አ የኢትዮጵያ ተቃዋሚዎችን በርቀት ትደግፋለች ነው። በመደገፍ ረገድ ከግብፅ በብዙ እጥፍ የበዛ የኤርትራ መንግስት ወይም ሻቢያ ይደግፋል። ባለፉት 27 ዓመታት እኮ እነዛ ተቃዋሚዎችን መደገፉን፣ ታዲያ የኢትዮጵያን እንደማዳከም ነው የምትቆጥረው አንተ? አዎ አምስት ወይም ስድስት የመገንጠል መብትን የሚያራምዱ ሌሎች ሁለት ወይም ሶስት ደግሞ የአንድነት አጀንዳ የሚያራም ሁሉንም በኢትዮጵያ ተቃዋሚ አሉ የሚባሉ ተቃዋሚዎች እየሰበሰቡ ማደራጀትና እንዲዋጉ ማድረግ ከጤናማ አስተሳሰብ የሚመነጭ አይደለም። በተለይ ደግሞ የአማራ ሕዝብ ለሚያደርገው ትግል ከሻቢያ ጋር መተባበር አለበት ብዬ በነገርህ ላይ ነግና እኔ ብንተባበር የምንተባበር በሀሳብ በጣም የተለያየን ለደሱ ለምሳሌ ኦኤልኤ እና ፋኖ በአመለካከት ደረጃ በጣም የተራራቁ ናቸው። እንዲተባበሩ ከፈቀድ ሁለቱኔ ኦኤልኤም ና ፋኖ ይተባበሩ አላልኩም። ኢትዮጵያዊ ኃይሎች ናቸው መተባበር ያለባቸው እንጂ ከውጭ ጠላት ጋር መተባበር የለባቸውም ነው ያልኩት፣ እንጂ በጠላትነት ነው በጠላትነት ነው ኮንሰብቸዋል። ያሁንን ይሁል ኦኤልኤም ኢትዮጵያዊ በመሆኑ ብቻ መተባበር አለባቸው መብቱ ነው ከተባለ፣ ፋኖም ተቋሚ በመሆኑ በመተባበራቸው ችግር የለም ከተባለ፣ ሁለቱም ችግር ከሌለባቸው ደግሞ ሻዕቢያ ሲደግፋቸው ጠላት የሚሆነው እነሱ ሲተባበሩ ምንም ችግር የለም። የሚሆነው ለምንድን ነው ነው? የሻቢያን ጠላትነት ይሄ እንዴት ነው የሚያሳይ ነው? ሎጂ አንደኛ በራሱ ነው። አንደኛ በምንም ተምር ፋኖን እና ሻቢያን ኦላን እና ወይም ኦኤልኤፍን እና ሻቢያን አንድ አድርጌ ላነጻጽራችን እነዚህ ኢትዮጵያዊ ኃይሎች ናቸው፣ የእኛ ናቸው፣ ወደር ናቸው፣ ጠላ ናቸው። ኢትዮጵያን በመደገፉ ከሆነ ጠላት ያለው ማለት ነው። እነዚህን ድርጅቶች በመደገፉ ጠላት ነው ስላልከኝ፣ ነው። በመደገፉ ብቻ አይደለም ሳይደግፍም ጠላት ነው። እስኪ እነዛ ምሳሌዎች አስረዳኝ። እነዛ ምሳሌዎች ሳይደግፍ ጠላት የሆነባቸውን ምክንያቶች ለመማር ነው ልደቱ። ሌላ ነገር አይደለም። አቋሚ እኔ ከተጸነሰ ጀምሮ ሻእቢያ የኢትዮጵያ ጠላት ሆኖ ነው ሲሰራ አይኖር ኢትዮጵያን በዓለም ለመጀመሪያ ጊዜ አንድን ጥቁር ሀገር በቀይ ግዛት ከመፈረጅ ጀምሮ፣ አንድ የነበረው ህዝብ ሁለት እንዲሆን ኢትዮጵያ በታሪክ የነበራትን የባህር በር እንድታጣ በማድረግ ረገድ፣ የኢትዮጵያ ተቃዋሚዎችን በማጠናከር በማስታጠቅ ረገድ ትልቅ ሚና የተጫወተ ድርጅት ነው። ኢትዮጵያን የአንድ ብሔር አገር አማራ ብሎ ሰይሞ የአማራ ህዝብ በጠላትነት እንዲታይ እያደረገ በዓለምም ደረጃ በአካባቢም ደረጃ ሻቢያ ነው ሀድጊ ብሎ ነው የአማራን ህዝብ የሚጠራው። ህወሓትም እኮ ያን ተቀብሎ ግንባር የምናወራው እኮ ስለ ኤርትራ ስለ ሻቢያ ነው። አሁን ታሪካዊ ጠላት ለማለት ምክንያት ስፈልግ አሁን ሻቢያ በዛ ደረጃ ካልኩት ይልቃል ህዋት ያንኑ እንትን ተቀብሎ የኤርትራ መገንጠል ደግፎ አብሮ እንሯል የኛ ታሪክ። ስለዚህ ሻእቢያን ጠላት ካልኩ ህዋትን እንዴት ለየው ነው? እስኪ ይህንን ይልቃል። የኔን መርህ ምናልባት ሌላ ሚዲያ ላይ ስናገር ሰምተህ ከሆነ የትኛውንም አይነት የፖለቲካ ቅራኔ ቢኖረን ኢትዮጵያውያን በአንድ ሀገር ውስጥ ያለን የፖለቲካ ኃይሎች በጠላትነት መታየት አለብን የሚል እምነት የለኝም። በመርህ ደረጃ የለኝም። የውጭ ኃይልን ነው ጠላት የምጠራው እኛ የውስጥ ችግራችንን በውይይት በድርድር መፍታት አለብን የሚል እምነት ነው ያለኝ። ያሉንን የፖለቲካ ቅራኔዎች በዛ ደረጃ ነው መፍታት ያለብን የሚል እምነት ነው ያለኝ። አሁን እየተናገርኩ ያለሁም ስለ ውጭ መንግስት ነው። ኢትዮጵያዊ ስላልሆነ ኢትዮጵያዊ አይደለሁም ብሎ ስለተገነጠለ አካል ነው ማወራው። ይሄን ወስዶ ከህወሓት ጋር ከኦላ ጋራ ማነጻጸር ተገቢ ነው የሚል እምነት የለኝ። እሱን ማነጻጸር ካለብን ከግብፅ ጋር ነው ማነጻጸር ያለ ቅድም የበለጠ ነው ግብፅ ብለሃል፣ እሱን መነጋገር እንችላለን ለንጽጽር ሊሄዱ የሚችሉ ነገሮች ናቸው። ሁሉ የውጭ መንግስታት ስለሆኑ፣ ስለዚህ ሻቢያ ሊጨርስልህ ከፈለግ አታቋርጥ። ቅድም እንዳልኩ ከትርክት ጀምሮ ኢትዮጵያን በመውጋት የኢትዮጵያ ተቃዋሚ ሀይሎችን ሳይመርጥ በአጀን በማስታጠቅ ከፍተኛ የሆነ ስራ የሰራ ድርጅት ለመንግስትነት ከበቃም በኋላ 1983 በኋላ ለራሴ ይጠቅመኛል የሚለውን መንግስት ኢትዮጵያ ውስጥ ደግፎ ኢትዮጵያን እየበዘበዘ እያደህዬ ራሱን ለማበልጸግ የሰራ ኃይል ነው። ይሄን ልታደርግ አትችልም ሲባል ደግሞ ታንክ አሰልፎ በኢትዮጵያ ላይ ወረራ ይፈጸም። ወረራ በአደባባይ እየፈጸመ ነው። አለም ያወቀው ነገር ነው። ከዛ በኋላም ደግሞ የ18 ዓመት ቂም ቋጥሮ ኢትዮጵያውያንን የኢትዮጵያን ደንበር አልፎ ገብቶ በግፍ በአሰቃቂ ሁኔታ የጨፈጨፈ ነው፣ የደፈረ ነው፣ የኢትዮጵያን ሀብት ንብረት ወርሶ የወሰደ ነው። እንደ ትግራይ የፖለቲካ ኃይሎች ለሻቢያ ባለውለት አይልነ ለነሱ እንኳን የራራ ሀይል አይደለም፣ ጨካኝ ሀይል ነው። ለእነሱ ብቻ ለፖለቲካ ሀይሎቹ ብቻ አይደለም፣ ህዝብን የጨፈጨፈ ሀይል ነው። አንተ እንዳልከው ማንካና ሹካ ሳይቀርም ከህብረተሰብ ከመንግስት አይደለም የዘረፈ ሀይል ነው። ወጣቶችን እያሰለፈ የረሸነ ሀይል ነው። እዛው ጎረቤቱ አንድ ቋንቋ አንድ ባህል የሚጋሩ ህዝቦችን በዚህ ደረጃ የጨፈጨፈ ሀድጊ ብሎ ለሰየመው ለአማራ ርኅራ ይኖራል የሚል እምነት የለ ነገ ከነገ ወዲያ ወደ ኢትዮጵያ ወደ አማራ ክልል የመግባት እድል ካገኘ ብዙ ግፍና በደል ይፈጽም የሚችል ኃይል ነው። ከዚህ ኃይል ጋር መተባበር ተገቢ አይደለም። ኢትዮጵያውያን በቂ የህዝብ ቁጥር አለን፣ በቂ ብሶት አለን፣ በቂ የጋራ አጀንዳ አለን። እኛ ከተባበርን አንድ በስልጣን ላይ ያለን አምባገነንን መንግስት ከስልጣን ለማውረድ የማንችልበት ምንም ምክንያት የለም። በእኔ እምነት ከእንዲህ አይነት ታሪካዊ ጥላት ጋር መተባበር ተገቢ ነው የሚል እምነት የለም። አነጻጽር ካልክ ደግሞ ከግብፅ ባላነሰ ሻቢያ የበለጠ የኢትዮጵያ ጥላት ይልቃል ሀሳቦችን አቅርብ እና ወደሚቀጥል ርዕስ እንሻገራለን። ሀሳብ መግለጽ እና ተከታታዮቻችን እንዲነጋገሩበት ውይይት መለኮስ ነው ሀሳባችን። እና በአንተ በኩል ያለውን ደግሞ ሀሳብህን አንሳ። እንደዚሁ እንደ ቅድሙ ልደቱም ጥያቄዎች መጠየቅ ትችላለህ በመካከል። ቀጥል ይልቃል። አሁን እንግዲህ ከልደቱ መከራከሪያዎች የኤርትራ መንግስት ታሪካዊ ጠላት ብሎ ለማድረግ ያነሳቸውን መከራከሪያዎች ለታሪካዊ ጠላትነት ተዋቅተናል። ይሄ ደረቅ ታሪክ ነው የሚካድ አይደለም። የፍቅርም፣ የጸብም፣ የጦርነትም ታሪክ አለን። ራሳቸውን ለመገንጠል ባደረጉት እንቅስቃሴ ከኢትዮጵያ ለመለየት የቂ ግዛት ታሪክ አድርገው ተለይተዋል። ራሳቸው ሀገር ሆነዋል። ነገር ግን ኤርትራ የምትባል ሀገር ከተፈጠረች በኋላ ያለው ነገር ያንን ደግሞ ህዋትም ተቀብሎ አብሯቸው ትከሻ ለትከሻ ተዋግቷል። ስለዚህ ያንን መንግስት ጠላት ነው በታሪካዊ ጠላት ነው ካልኩት ያንን ተቀብሎ አብሮ ተዋግቶ ሁለት ሀገር ተካፍሎ ለዛች ሀገር እውቅና የሰጠው የኔው ሀገር ጉድ የኔው ሀገር መንግስት። ስለዚህ ልጨርስ፣ ልደቱ ልጨርስ። አንተን እኮ የሌለ ክርክር ለምን ታቀርባለህ? ጠያቄ የጠየቀን እኮ ስለ ህውሀት አይደለም ስለ ሻቢያ ነው እኮ። ታሪካዊ ጠላት እኮ ነው። ይኸውልህ ልደቱ ታሪካዊ ጠላት ለማለት በእኔ ሀገር ውስጥ ያሉ ሰዎች የሰሩትን ነገር የዛን ሀገር ታሪካዊ ጠላት ብዬ ለመፈረጅ የእኔ ሀገር ሰዎች ያደረጉትን ነገር ያደረገን አካል እንደውም፣ የውጭ ሀገርማ በጣም እንትን አለው። ማንኛውም ሀገር ለራሱ አሁን አንተ በምትለው ኤሪትሪያ ከሶማሊያ ጋር እኮ ተዋውቅ እናውቃለን እኮ ልደቱ። ከሶማሊያ ጥያቄ ልጠይቅህ፣ ኤሪትሪያ ታሪካዊ ጠላት አይደለም ነው የምትለው? አሁን አንተ አንድ የውጭ መንግስት ኤሪትሪያ ካደረገው በላይ ምን ሲያደርግ ነው ታሪካዊ ጠላት የሚባል የሚችለው? ወይስ በአለም ላይ ታሪካዊ ጠላት የሚባል ነገር የለም ነው ክርክር? ታሪካዊ ጠላት ማለት ሀገርን እስከሚጠፋ ድረስ በየትኛውም ሁኔታ የማይታረቅ ቅራኔ ያላቸው የማይታረቅ ቅራኔ ያላቸው በምንም አይነት ለመጠፋፋት ሁልጊዜ ኢሚነንት የሆነ አደጋ ላይ ያሉ፣ አቅም ቢያገኙ አንዱ አንዱን የማጥፋት ነገር ሊኖራቸው የሚችል መሆን አለበት። ታሪካዊ ጠላት ብዬ በምንም አይነት የማይታረቅ ቅራኔ መኖር አለበት። ነገር ግን ሁለት ሀገሮች ጎረቤቱ ነው። ከጎረቤቶቻችን ጋር በተለያየ ታሪክ በተለያየ ሁኔታ ተዋግተናል። ከሱማሌ ጋር ተዋግተናል። ኤርትራም ለመለየት ብሎ ተዋግተናል። እስካሁንም ተዋግተናል። ለምንንም አምተነው ጦርነት አድርገናል። ተመልሰን ሂደን ግን በራሱ ከተዋጉት ኃይላት ጋር ጌታቸውና ደብረ ጽዮን ተገናኝተዋል። ታሪካዊ ጠላት ከሆነ እንዴት ሊገናኙ ይችላል? እነሱ መገናኘታቸውን እኔ ኮ ትክክል ነው አላልኩም። አብረው ለመስራት እኮ እኔም እኮ እነሱ አብረው ለመስራት ለሰራ ያስፈልገኛል ብሎ ከሰራ ነው። አስም አዳምጠኝ። እኔ እያልኩ ያለሁት ፋኖ ለምን ይገናኛል አይደለም ቲፒኤልኤፍ ሲገናኝ ትክክል ነው ፋኖ ሲገናኝ ትክክል ነው አላልኩም። ማንኛውም ኢትዮጵያዊ ሀይል ከውጭ ጠላት ጋር ተባብሮ የኢትዮጵያን መንግስት መውጋት የለበትም ነው ያልኩት፣ እንጂ ቆይ አዳምጠኝ። እኔ መረጃው የለኝም፣ አንተ መረጃው ካለ ልትል ትችላለህ። ቲፒኤልኤፍ ከሻቢያ ጋር እየተገናኘ ከሆነ ስህተት ነው፣ ታሪካዊ ስህተት ነው ብዬ ነው ማሉ። ስለዚህ እነሱ ናቸው ተገናኘ ያሉ፣ ልደቱ እነሱ ናቸው ያሉ ያልኩት እኔ እሱ አደለም ችግሩ አልኩህ። እሺ ይገናኝም አልኩ፣ ከተገናኘም እና እውነትም ከሆነ ለእኔ ታሪካዊ ስህተት ነው። ለምን ነው ያደርገዋል አይደለም እያልኩ ያለሁት ኦላም ካደረገው ህውሀትም ካደረገው ስህተት ነው እያልኩ ነው ያለሁት ለምን ቲፔሌፍ ላይ መንጠላጠል እንደፈለግ አላቀም እኔ እየጠየኩ ያለሁት በግልጽ አንደኛ አሁን ከጉርምትና ጋር አታያይዘው የኤርትራን ህዝብ አደለም ጠላት እያልኩ ያለሁት ወይም አገረ መንግስቱን አደለም እያልኩ ያለሁት አሁን ያለውን አድሚኒስትሬሽን ሻቢያን ነው እያልኩ ያለሁት ነገር ከነገ ወዲያ ለምሳሌ የኤርትራ መንግስት ህዝብ እድለኛ ሆኖ ወይም ታግሎ ሌላ ጥሩ መንግስት ቢመጣ ታሪካዊ ጠላት ነው ልላችል ከዛ ጋራ በትብብር መስራት አለብን ብዬ አምናለሁ። ዘረዘርኩልህ ከተወለደ ጀምሮ እስካሁን ድረስ ጸረ ኢትዮጵያ አቋም ያለው ድርጅት ነው፣ ይህም በተግባር ሲያሳየ ነበረ። ለኢትዮጵያ የመቶ ዓመት የቤት ስራ ሰጠው ብሎ የሚያምን ድርጅት፣ አንድም ቀን እኛን ለማዳከም ተኝቶ የማያውቅ መንግስት ነው። እንነጋገር ከተባለ ግብፅን፣ በኢትዮጵያ ታሪካዊ ጠላትነት መፈረጅን አምነህ ከተቀበል ከግብፅ በላይ ሻዕቢያ በኢትዮጵያ ጠላትነት ሊቆጠሩ የሚችሉ ተግባራት አሉ። ከዚህ አንጻር እንዴት አድርገህ ታስታርቀዋለህ? ነው እኔም እኮ ያደረጋቸውን ሁኔታዎች በዝርዝር ሳይ አሁን ከተነጋገርነው ውስጥ አንደኛው ተቃዋሚዎችን መደገፉና ተቃዋሚዎች እዛ ኤርትራ ውስጥ ቤዝ ማድረጋቸው ከሆነ እነዚህ ተቃዋሚዎችን የኢትዮጵያ ህዝብ የነፃነት ታጋይ አድርጎ የሚያያቸው ከጎረቤት ሀገር ጋር ደግሞ ማንኛውም ትጥቅ የሚያደርግ ድርጅት መሆን ምን በተለያየ ጊዜ በታሪክ አጋጣሚ ከጎረቤቶቹ ድጋፍ መውጫ መንገድ ላይፍ ላይን ማግኘት ለአንተ ለእኔ ላስረዳ አልችልም። የፖለቲካ ሳይንስ ተማሪ ስለሆ ይሄ ያለና የነበረ በየትኛውም ሁኔታ ውስጥ ያለ ነው። እነዚህን ተቋሚዎች ደግሞ አሁን የኢትዮጵያ ሕዝብ ውስጥ ትልቅ ድጋፍ ያላቸው ናቸው። ስለዚህ እነዚህን አካላትን መደገፉን ለታረካዊ ጠላትነት አንተ የምትለውን ሁለተኛ ልጨረስ ልደቱ። ሁለተኛ ነገር ያ ግንኙነት አልፎ በሕዝብ ለሕዝብም ሆነ የሻዕቢያ መንግስት መጥቶ ኢትዮጵያ ውስጥ ስንት ድግስና መልክ ባለው ሁኔታ አልተደረገም ግንኙነቱ በአግባቡ ሊቋጭ በሚችል ሁኔታ ይሁን እንደዚሁም ደግሞ ህዝብን ለመጨፍጨፍ መንግስት ጠርቶ ያስገባው ነው እንጂ የሻቢያን የሚመራው የኤርትራ መንግስት የሚመራው ሻቢያና ኢትዮጵያ መልካም ግንኙነት አይኖራቸው ብዬ ተቃውሚም አላውቅም። እንዲኖራቸውም እፈልጋለሁ፣ እንዲኖራቸውም እሰራለሁ። በሚያግባቡን ጉዳዮች ደግሞ በአካባቢ የህልውና ጦርነት መንግስት ባወጀበት ጊዜ ከኤርትራ መንግስት ጋር መገናኘቴ ልክ ድሮ እንደሚደረገው ማለት ነው። እስከዛሬዋ ሰዓት ድረስ የኢትዮጵያ ተቃዋሚዎች ሁላችንም የምናከብራቸው በኤርትራ ቤዝ አግኝተዋል። ያንን ማድረጉን ደግሞ በጠላትነት ላየው አልችልም። የተለያዩ አመለካከት መኖሩ ፖለቲከኞች፣ የተለያዩ አመለካከት ያላቸው ፖለቲከኞችን መደገፉን ለኢትዮጵያ ጠላትነትን አያረጋግጥም። ምክንያቱም የተለያዩ ፖሊሲ ስላላቸው ነው። ልደ ይልቃል አሁን ያልካቸውን ተቃዋሚዎች እኔ አክብሬያቸው አላቀም። በደንብ የምናገረውን ነገር ሰምታይ ከሆነ ከድሮ ጀምሮ በኤርትራ መንግስት የሚረዱ የፖለቲካ ኃይሎችን አክብሬያቸው አላቀም። ኦኤልኤ አላማ አለው አግባብ አለው፣ ጥያቄው ፍትሐዊ ነው ብለህ በተደጋጋሚ ሁላችንም የምናከብራቸው ብለህ ስላልክ ነው። አንተ ልታከብራቸው ትችላለህ ወይ? አንተ ስትናገር ስለምሰማ ነው። ልደቱ ኦኤልኤን አላማ እንዳለው ትክክለኛ ጥያቄ እንዳለው ፍትሐዊ ድርጅት እንደሆነ ደጋግመህ ደጋግመህ ስትናገር ሰምቻ ቃለሁ ብዬ ነው። አዳምጠኝ ከኤርትራ ጋር ግንኙነት በማድረጉ አክብሬው ማቅ የፖለቲካ ሀይል የለም ነው እያልኩ ያለሁት። ኦኤልኤ በአስተሳሰብ የምደግፈው ድርጅት አይደለም። የማምነው ነገር ግን ኢትዮጵያዊ ድርጅት ነው። የራሱ የሆነ ማህበራዊ መሰረት የኦሮሞ ህዝብ ውስጥ አለው ብያምናለሁ። ስለዚህ የእሱን ጥያቄ እሱን በጠላትነት መፈረግ ሳይሆን የሚጠቅመን የፖለቲካ ጥያቄውን በፖለቲካ መድረክ መፍታት ተገቢ ነው ብያምናለሁ። ከኤርትራ ጋር ባለው ግንኙነት አድንቄውም አክብሬውም አላቀም። ማንንም አክብሬ አላቀም። የድሮዎችንም አውግዛቸዋለሁ፣ የአሁኖቹን አውግዛቸዋለሁ። ኮንሲስተንት ነኝ ትናንትም ግንቦት ሰባት ሳወግዝ ነበረ። ህውሀት ከኤርትራ ጋር ተባብረው ያደረገውን ትግል በአደባባይ በየምርጫ ዘመቻው ሳወግዝ ነው የነበርኩት። ዛሬም የሚደረገውን ነገር አወግዛል እኔ ስሰራው አንዱ ሲሰራው ትክክል፣ ሌላው ሲሰራው ስህተት የሚሆንበት ነገር የለም። እንደዚህ አይነት ደብል ስታንደርድ እኔ ጋር አይሰራም ማለት ነው። አንዳንድ ጥያቄ ላንሳላችሁ። ቅድም ያልከው ነገር አለ። ለምሳሌ አሁን ያሉ ይገባኛል ማንም ተቃዋሚ ሀይል እንዳልከው ወደ ውጭ መግባት መውጣት ሎጂስቲክ ከውጭ ማምጣት ሊፈልግ ይችላል ለዛ የሚጠቅም ትብብር ከጎረቤት ሀገር ሊፈልግ ይችላል። በዛ ደረጃ ያለን ነገር አንደርሳል አለም አሁን የኢትዮጵያ ተቃዋሚ ኃይሎች በሌሎቹ የጎረቤት ሀገሮቻችን በጅቡቲ፣ በኬንያ፣ በሱዳን እንደዛ አይነት ጥቅም ቢያገኙ ችግር አለው ብያለ እንትን አለን አልቃወምም ን ወታደራዊ ትብብር አድርገው የኢትዮጵያን መንግስት መውጋት የለባችሁም አልኩ እንጂ የኤርትራ መንግስት ቢፈቅድላቸውና ቢወጡ ቢገቡ ተቃውሞ የለኝም። ጦርነት ውስጥ ያለ ሀይል እንደዛ አይነት ጥቅም ሊፈልግ ይችላል። እኔ እያልኩ ያለሁት በጦርነት ተባብሮ ኢትዮጵያ ውስጥ ያለን መንግስት የትኛውንም ያህል ብንጥለው የትኛውንም ያህል አምባገነን ቢሆን አንደኛ ከኛ አቅም በላይ አይደለም። ከታሪካዊ ጠላት ጋር ተባብሮ መውጋት ታሪካዊ ስህተት ነው። እሱ ጋር ልደቱ፣ ስለዚህ እያልክ ያለው የኤርትራ ወታደሮች ኢትዮጵያ ውስጥ የሚገቡ ከሆነ ነው የምትቃወመው ማለት ነው? ወይስ ከዛ በመለስ ያለው የስልጠና የመሳሪያ የመንቀሳቀሻ ቦታ፣ የሚዲያ የሎጂስቲክስ ድጋፍ ቢደረግ ችግር የለብህም ማለት ነው? ወታደራዊ ስምምነትን አልደግፍም፣ ግን ስምምነቱ ቀደም ያልኳቸውን ቀደም ሲል ያነሳቸውን ነገሮች የሚያጠቃልል ከሆነ እነሱ የሚያጠቃልል ከሆነ አልደግፍም። ነገር ግን በሁኔታዎች አስገዳጅ ምክንያት መውጫ መግቢያ ቢሰጣቸው ያለ ነገር ነው። አንድ የታጠቀ ኃይል እንደዚ አይነት ነገር መጠቀም በዓለም የተለመደ ነው። ቆይ መውጫ መግቢያ ስትል እሱን ክሊር አድርግልኝ ለተከታታዮቻችንም ግልጽ እንዲሆንላቸው እንዲንቀሳቀሱ የጦር ሰፈር እንዲመሰርቱ ቢፈቅድ ችግር የለውም፣ ግን የጦር ሰፈር ቢመሰርቱ አላልኩም። ለምሳሌ ለምሳሌ ሲጂ ሊፈጠር ይችላል፣ አይደለም ለምሳሌ የትግራይ ኃይሎች በኢትዮጵያ መንግስት ሲጂ ውስጥ ነበሩ። መሳሪያ ገዝተን ለማምጣት ስልደስ ርኅራሄ ቢኖረውና ከዛ ሎጂስቲክ ከሌላ አለም ከሌላ ወዳጅ አገር የመሳሪያ እርዳታም ለማግኘት ቢችሉ እና በትራንስፖርት መተላለፊያ ኮሪደርነት እንዲጠቀሙ የሚፈቅድ እንደዚህ ወጥቼን አልቃወም ይችላል። ምንም አይነት ወታደራዊ ትብብር ግን መፈራረም አለባቸው፣ እንደዚህ አይነት ግንኙነት ውስጥ መግባት አለባቸው ብዬ ግን አላ። ስለዚህ አንተ የምትቀበለው ትብብር ፓሴጅ የሚሰጥ ከሆነ ብቻ ነው፣ ከሁማኒታሪያንም ጋር የተያያዘ ነው ልትለው ትችላለህ። ቅድም ያነሳለህ ጥያቄ አለ። ለምሳሌ ይልቃል መሳሪያ ማውጣት ማስገባት፣ ለምሳሌ ከሌላ ሀገር የተገዛ መሳሪያን በኤርትራ በኩል ማስገባትን ማስወጣትን በራሳቸው አቅም ገዝተው ወይ ከሌላ ወዳጅ መንግስት አግኝተው መተላለፊያ አተው ቢተባበራቸው ችግር አለው ብያለሁ። ኦኬ ስለዚህ ፓሴጅን ነው የምትቀበለው። እሺ እሱ ጥያቄ ነበር ላነሳልህ የነበረው። የሚገርምህ ነገር ይልቃል ደግሞ ያንማነሳልህ ጥያቄ ትሪዝን ለአንተ ምንድን ነው? መቼ ነው አንድ ኃይል ወይም ቡድን ወይ ግለሰብ ትሪዝን ፈጽሟል፣ የአገር ክህደት ፈጽሟል ብለህ የምታምነው መቼ ነው ተብሎ መቆጠር ያለበት የምትለው ምን ሲያደርግ ነው? እሱን ንገረንና ወደሚቀጥለው ርዕሳችን ሄደል ሁለተኛ አሁንም ደግሞ ኢትዮጵያ፣ ኤርትራ በዚህ ደረጃ አንድ እንደው አብራርቼ ለመሄድ የኤርትራ ወታደር ገብቶ ኢትዮጵያ ውስጥ ይዋጋ የሚል ሀሳቡም ፍላጎቱም ስምምነትም እንዲኖረኝ አላሰብኩምም አላደረኩም። ይሄ ግልጽ ሊሆን ያስፈልጋል። አሁንም ቢሆን የአንድ ሀገር ትብብር ለተቃዋሚዎች ሲያደርግ አንድ ሀገር ለሌላ ተቃዋሚዎች በሚያደርገው ስታንዳርድ እንጂ ኢትዮጵያ ውስጥ ከፋኖ ጎን ሆኖ ወይም ከኦላ ጋር ሆኖ የሻዕቢያ ሰራዊት ይዋጋ የሚል አስቤውም አላቅም። እንደዚህም ላስብ አልችልም። ሊሆንም አይገባም።